ሰላም ሰላም ጤና ይስጥልኝ። እንደምን ናችሁ? ወደ ቤተሰቦቻችን እንደተለመደው ወደ ተለያዩ የአዲስ አበባ ስፍራዎች የተዘዋወርን የምንጠይቀው አዝናኝና አስተማሪ የሆነው የሳቅተራ ፕሮግራማችን ነው ተጀምሯል። አብራችሁን ቆዩ። እንደተለመደው የሳቅተራ ፕሮግራማችን አንድ ርዕሰ ጉዳይ አንስቶ ያንን ርዕሰ ጉዳይ እንግዲህ ወደ ተለያዩ አዲስ አበባ ስፍራዎች ተዘዋውሩ ያገኛቸው ሰዎች ጋር አዝናኝና አስተማሪ ቆይታ የሚያደርግበት ፕሮግራም ነው። ነገር ግን ወደ ዛሬው ርዕሰ ጉዳያችን ከማለፋችን በፊት ደግሞ እንደ ተለመደው እንደ ሁሌው ደግሞ ያገኘዋቸውን ሰዎች ከእናንተ ጋር እኩል አብረን እንተዋውቃቸው። እስቲ ነጻገነት ይባላለሁ። ቶሎሳ ክሼ ይባላለሁ። አሸናፊ መስፍን ይባላለሁ። ሶፎንያስ እባላለሁ። ከምራት ይባላለሁ። መስፈን ፈልፈል ይባላለሁ። በዛሬው የሳቅተራ ፕሮግራማችን ልናነሳ የፈለግነው ርዕሰ ጉዳይ የዘር ሐረግ አቆጣጠር እስከምን ድረስ እናውቃለን የሚለውን ነው። ቀደም ሲል እንግዲህ ተዋውቀናቸው ነበር ስማቸውን። አሁን ላይ ግን እንደ መጀመሪያ ጥያቄ ያደረግ ነው ከስማችሁ ጀምራችሁ አባታችሁን፣ አያታችሁን፣ ቅድመ አያታችሁን እያላችሁ እስቲ ቀጥሉ። እስከ ምን ያክል ድረስ ትጠራላችሁ ስንል የመጀመሪያ ጥያቄ ያደረግ ነው። እናንተስ እስከምን ምን ያክል ድረስ ትጠራላችሁ? እሱን እያሰባችሁ እነሱ ግን የመልሱት መልስ ደግሞ አብረን ከታተል ጸገነት በላቸው መለሰ ተፈራ አለሙ ከዛ ግን አላቆም አታቂው ቶለሳ ክሼ ሴርዶ ጃተኔ ሾባ ዳዶ ከረዩ ማሩ ቶለሳ ክሼ ሴርዶ ጃተኔ ሾባ ዳዶ ከረዩ ማሩ የምር ነው። ዘተውነት አረ ሙት ከዛ በላይ ማሄድ ይችላል። ስንት ስቃይ ቀጥሎ እስከ መጨረሻ እሺ ቶለሳ ክሼ ሴርዶ ጃተኔ ሾባ ዳዶ ከረዩ ማሩ አሙማ በጮ ቱለማ አሸናፊ መስፍን ሮማን መገርሳ ቶላጠራ ሶፎንያስ ከተማ በዳሳ ወርዶፋ ከለቻ ኮለቦ ደጋጋ አቀቦች በፊት እየተሸለምን እንሸመድር ነበረ። እስቲ በደበደ አንድ እስቲ ይጨርሻል ሁሉ ሶፎኒያስ ከተማ በዳሳ ወርዶፋ ከለቻ ኮሎጎ ደጋጋው አቀብልሽ ስድስት ሰባት ድረስ አልጠብቅም። መስፍን ፍልፍል ፈለቀ ፈለቀ ቀደም ሲል እንግዲህ የራሳቸውን ስም ጨምሮ እስከ አባታቸው፣ እስከ አያታቸው፣ እስከ ቅድመ አያታቸውና ከዛ ማለፍ ብሎ ነበር የጠቀሱልኝ። ከዚህ በማስቀጠል የጠየቅኳቸው ጥያቄ ደግሞ አባት አለ፣ ከዛ በማስቀጠል እንግዲህ አያት አለ፣ ቅድመ አያት አለ። ስለዚህ የነዚህን የዘር ሐረግ እስቲ በደንብ ጥቀሱልኝ ሳታዛቡ ስል ነበር የጠየቅኳቸው። እጅግ በጣም አዝናኝ መልስ ነበር የመለሱልኝ። ለእናንተ ግን ይሄው የተወሰነውን እስክሪን ላይ እንደምትመለከቱት ነው። አባት፣ አያት፣ ቅድም አያት፣ ቅምቅም አያት ከዛ ማላቆም። ከአባት አያት፣ ቅድም አያት አባቢሌ ነው የሚባለው እኛ ጋ እንግዲህ በምንድን ነው? አካክሌ፣ አባቢሌ አው እየተባለ ነው የሚጠራ አባት፣ አያት፣ ቅድም አያት፣ ቅምቅም አያት እያለ ይልቀጥቀጥላይዘጥንቅናያት ጥንቅናያት ነው ምናምን እየተ አባት አያት ቅድመ አያት ቅምቅም አያት ከዛ ምንጅላ ምንጅላ ከአባት ቀጥሎ አያት አለ፣ አያት አለ፣ ቅድመ አያት አለ

ከዚህ በመቀጠል የጠየኳቸው ጥያቄ ደግሞ ከምንጅላትና ከሽማት ማን ነው የሚቀድመው? በቅደም ተከተል ደረጃ የትኛው ነው የሚቀድመው ስል ነበር የጠየኳቸው። እጅግ በጣም አዝራ የሚመልስ ነበር የመለሱልኝ። አንዳንዶቹ አቀያይሮታል። እናንተ ግን ማን የሚቀድም ይመስላችኋል? ምንጅላት፣ ምንጅላት። እርግጠኛሽ መሰለኝ። ሽማት አይቀድም። ሽማት ይቀድማል። እሺ እሱ ገርሙ እንዴት አወቀው ብየው ነው። አይ ከዛ በፊት ያው ስላልለመርኩት አሁን ያልካትን አንድ አንድ አይ ከዚህ በማስከተል የጠየኳቸው ጥያቄ ደግሞ ትንሽ ነኝም አስቆኛል። ምክንያቱም የሰጡት መልስ የሚያዝናና ስለነበር፣ ስለ የዘር ሐረግ እያወራን የዘር ሐረግ መካከል እንግዲህ ወደ መጨረሻዎቹ አካባቢ የሚገኘው ደርባቴ ነው። ስለዚህ ደርባቴ ምን ማለት ነው ስል ነበር የጠየኳቸው። ልክ አያት ቅድመያት ምንጅላት፣ ሽማት እንደሚባለ ሁሉ ደርባቴ ደግሞ አንዱ ነው። እነርሱ ግን የነገሩኝ መልስ እጅግ አስቂ ነው። በጣም እስቲ እንከታተላቸው። ጋቢ እንደ ጋቢ ደረብ እንደ ማለት ነው ለከ ጋቢ የጋቢ ነጠላ ይሁን ጋቢ እንደዛ አባባል መሰለኝ። መሰለህ ደርባቴ? እኔ እኔ እንጃ የሰፈርም ስም እንደዚህ አይነት ሰምቼ አላውቅማ። ዱሩ ቤቴ ቢሆን አካባቢ የአካባቢው ስም ቢሆን ይችላል። እሺ፣ ወደ ክፍለ ሀገር አካባቢ። ደርባቴ ግን ምናልባት የሰፈር ስም ይሁን የሰፈር ስም እ ምናልባት የሰፈር ስም በግምት ልገምት አንዱ የዘር ሐረግ ነው ግን

ዛሬ ልጅ ወልጄ ከዛ ደግሞ አባት ሁኜ ከዛም ደግሞ አለፍ ሲል ደግሞ አያት ሁኜ ብሞት ምንም አይቆጨኝም የሚል አባባል እንግዲህ ብዙዎቻችሁ ብላችሁ ታውቃላችሁ፣ ወይም ደግሞ ጓደኞቻችሁ ሲሉ ሰምታችሁ ታውቃላችሁ ብዬ አስባለሁ። ስለዚህ ከዚህ በማስከተል የጠየቅናቸው ጥያቄ ደግሞ እናንተ እስከ የትኛው የዘር ሐረግ ድረስ ብትቆዩ ደስ ይላቸዋል፣ ያ ማለት አባት ከዛም አለፍ ሲል ደግሞ አያት ብትሆን ወይስ ቅድመ አያት ከዛስ ቅምቅም አያት የትኛው ይሻላቸዋል? ስንነበር የጠየቅኳቸው እነርሱም ምኞታቸውን የሚፈልጉትን እንዲህ ሲሉ ነበር የነገሩ። እስከ አያት። የምር? ቅድም አያት። እሺ። እግዚአብሔር ካለ እሱ ነው የሚያውቀው። አይ በጣም ችግር የለው። ፋዘሬም በጣም በመቶ ስድስት አመት ነው ምናምን የሞተው አያት አሁን አያት ላይ ነው። አዎ፣ ቅድሚያ አያት ገና ነው። አዎ የልጅ ልጅ አይቻለሁ። አዎ የልጅ ልጅ ልጅ አላየሁም አላየሁም በሚገባ እግዚአብሔር ካደለኝ የልጅ ልጅ ልጅ ማየት እፈልጋለሁ። አሚን። እስከ አያት ቅድሚያ አያት መሆን አትፈልግም እንዴ? እፈልጋለሁ። ያው ፈጣሪ እንዳልኩ ካልኩ። ግን አንተ አያት ድረስ ከዛ በኋላ ብትሞት ችግር የለው

ከዛ ሳንድ አልጨብር አይ በቃ ወረ በስማ እያረጀህም ሲመጣ እኮ ወደ ልጅነት ትመለሳለህ፣ አይነት ነገር አለ አይደል? ስለዚህ ምኞት ነው። አንተ መኖር ትፈልጋለህ አይበቃም? አትም ጥሩ ነው ግን ያው ከተጨመረ ደግሞ ይጨመር፣ ጥሩ ነው። ለምን መሰለህ? ቅድሚያትም የሆኑም ሰዎች ስለማቅ ቅድሚያትም ቢሆንልኝ ደስ ይለኛል። ያው በእግዚአብሔር እጅ ስላለ እሱ እኔ መወሰን አልችልም። ወንዶችን የባለቤት ወላጆች ላንተ ምን ብለህ ነው የምትጠራቸው እንዲሁም ደግሞ ሴቷን ደግሞ የባለቤትሽ ቤትሽ ወላጆች ላንቺ ምንድናቸው ወይም ደግሞ ምን ብለሽ ነው የምትጠሪያቸው ስል ነበር የጠየኳቸው። እውነት ለመናገር ይህ እንኳን በጣም ቀላል ነው። በተለይ ደግሞ ላገቡት ለቀባሪ ማርዳት ነው የሚሆኑ። ነገር ግን ያገቡትንም ያላገቡትንም ነው አግኝቼ የጠየኳቸውና መልሶቻቸውን ግን እንከታተላቸው። የባል ወላጅ ዘመድ ነው የሚባለው? ዘመድማ፣ ዘመድ ነው። የባል ዘመድ? አዎ። ምን ይባላል? ስም አላቸው? የባል ዘመድ አማች ነው። አአ አማች ነው። እኔ ገና ግብቻለሁ። ገና አሁን ገና ግብቻለሁ። ምን ማለት ነው? ያው ገና ነው። እሺ፣ ምን ይባላሉ? ታዲያ ምን ይባላሉ? ምን እንደምታያቸው እምላቸው? አማቾቼ ነው። አማቾቼ። ወንድስ ምን ይባላል? ወንድ ወንድ አመቻረ የሚባለው ሴቷስ? ሴቷም እንደዛው አማች። አዎ አፌ ላይ ነው። አማት ነው፣ አማት ነው፣ አማት ነው። አማት ነው ማማት ነው። አረ ማማት ሌላ ነው። አማት አይደል? አማች ነው። አማች እንዴ? አማች ወንድ ነው። ሴት ሴት መሰለኝ። ሴት አማች ትባላለች። ሴቷ አማች እርግጠኛ ነው። ወንዱን ይባላል ወንዱ አማች ነው። ሴቷ ሴቷ አማት። አማት እርግጠኛ ነኝ። ወንዱም ሴቱም አንድ ነው። አጠቃላይ አንድ ነው። ሁለቱም አማቾች ናቸው። የሚስ የሚስ አማች አማች ነው የሚባለው። ወንዱ ምን ይባላል? ሴቷ ምን ትባላለች? ሴቷ ምራት፣ ወንዱ አማች። ምራት ምራት ነው። አማች ምራት፣ አማች የሚባለው ወንዱ ከሆነ ነው። ወንዱ ሴቷ ሴቷ ከሆነች ምራት። እርግጠኛ ነው። አቀያይረዋል መሰለኝ። አማት አማት አማት ነው። በወንዱ አማት አንዱ ክራ ገባችኋል። አማት ነው የሚሆን። ብዙ ጊዜ በተለምዶ ነው። አሁንም ደጋግሜ የምላችሁ ነገር እሱን ነው። በተለምዶ የወንድ ወላጆች በተለይ እናትየዋ ከሚስቱ ጋር አትስማማም ይባላል። በተቃራኒውም ደግሞ የሴቷም እንደዛው ይሄ የሆነበት ምክንያት ግን ምንድን ነው? የማይስማሙበት ምክንያት ምናልባት እናንተም ደግሞ አጋጥሟችሁ ከሆነ ያልተስማማችሁበት ምክንያት ምንድን ነው ስል ነበር የጠየኳቸው። አሁንም ደግሞ የምላችሁ በተለምዶ ነው እንጂ ሁሉም የሚባል አይደለም። ግን እነሱ የሰጡት መልስ አለ፣ እስቲ እንከታተላቸው። አዎ ካንቺ ጋር ስለሆነ ከሳን እንክብካቤ ምናምን አጣ። እንደዛ ነው መሰለኝ እንክብካቤ አጣ ወይም ልጄ በቃ ተጎሳቆለ ምናምን ነገር ምናምን መሰለኝ። እኔ እንጃ። ግታ ተጎሳቀለሽ፣ ታጎሳቀለሽ። አረ አረ አረ። አዎ፣ እግዚአብሔር ካለ አላለኝ አላጎሳቆለ። እኔ ከምን አንፃር እንደሆነ ያላውቅ። ሁሉም ቦታ አለ ይሄ ነገር። አዎ፣ ይታማል እንደዚህ አይስማሙም ይባላል። በእኛ በኦሮሞ ተጣልቶ እንደውም እንደተገዳደሉ ነው። ስለዚህ አዎ፣ ያ እንትኑ አልወጣም፣ ጉማው አልወጣም በደንብ ከልብ አላስታረቁ የሚል አፈታሪክ አለ። እርሶ ግን ይስማማሉ? ተስማምቶ ነው የሚኖሩት? እኔ ተስማምቼ ነው የምኖረው በእውነት እንደውም ይዣቸው እኔ ነኝ እየጦርኳቸው ያለሁት። በቃ አዎ፣ አይሠራም። እኔ ጋር አይሠራም። ምንም አልገጠኝም። ባጋጣሚ ሆኖ ጥሩ ቤተሰብ ስለሆኑ እናትንም አባትንም የእሷንም የእኔንም በደንብ ያየን ስለሆነ በጥሩ ስነ ምግባር ነው ያሳደጉን። ደህና ባለቤትም ናት የገጠበች እኛም እንደዛ ያጋጥማል ያጋጥማችሁ ከሆነ የወንድ ቤተሰብ ከሆነ ያው ሴቷ ሁኔታው የምትንከባከበው ከሆነ ይወዳሉ አይወዳሉ አ ማትንከባከበው ከሆነ ግን ያው አጠቆረችብኝ፣ አከሳችብኝ እንደዛ ያደረገችው ምናም በሚል ያው አንተ ደግሞ ስትተ ደንደን ያልከነ በዚህ ጉዳይ ችግር የለው ችግር የለም እንዴ አ ችግር የለውም። አይተም መሰከረው ነገር ነው እሷ ቤተሰቦች የሚፈልጉት የተሻለን ሰው ብለው የሚያስቡ ከሆነ በእሷ በኩል ስለመጣሁ ሆኝ ምናልባት ፈቃደኛ ላይሆኑ ይችላሉ። ትናንሽ ነገሮች ወይ በጣም የምትቀራረብ ደግሞ ከሆነ ግጭቶች ምናምን አሉ ትናንሾቹም ይሰፋሉ ይጎላሉ። እና እኔ በዛ ደረጃ አይደለሁም። ቤታቸው ስገባ ትልቅ ቦታ አላቸው ለእኔ እንዲ በሚገባ እንጂ ማዘር ነው እመላቸው እንደውም። እና በጣም ነው ወዶት፣ ረጅም እድሜ ከጤና ጋር ይስጦት። አንድ ልጅ ይወልደናል እንግዲህ ሌላ የልጅ ልጅ እንዲያዩ ደግሞ ፈጣሪ ፍቃዱ ይሁን ይላል እናት አረ አዎ ለልጇ ከም ከመጓጓት የተነሳ ነው ብዬ የምገምተው በእናት በኩልም ስትሄድ ደግሞ ልክ ሴቷ በኩል ደግሞ ስትሄድ ልክ እንደዛው ነው ለልጇ ከመጓጓት የነሳ የተነሳ ስለ እሷ የምትሰማው ነገር ከዛ አንፃር አንዳንድ ጊዜ አለመግባባቶች ይኖራሉ ብዬ እገምታለሁ ከሳ ጠቆር ይባላል እውነት ነው እውነት ነው ምን ሆነሽ ነው የከሳሽው ምን ሆነ ነው የከሳኸው እንዲህ አይነት ነገሮች አሉ። እንዲያነ ነገሮች እንዳይኖሩ ቢቻል መራቁ ነው የሚባለው። አዳዋት አደረገ ነው ሰላም ነው። ኦርግጥ ራሴን ችዬ ብቻ ስላለው እስካሁን እንደዚያ ያለኝ የለም። አሁን እሷ እኔ ጋር ስትመጣ እሷ ቤተሰቦች አልተንከባከቧትም ይላሉ። እንደዚያ አይነት እንትን ስለሚሰማኝ ይመስለኛል ምንም ነገር ቢፈጠር ከሴት ቤተሰብ ጋር አልኖርም ይላል እንዲሁም በተቃራኒው ደግሞ ሴቷም ደግሞ ምንም ቢፈጠር ከወንድ ቤተሰብ ጋር አብሬ አልኖርም ይላሉ አንዳንዶች። እንዲሁም ብችል ብችል በጣም ራቅ ብዬ ብኖር ይላሉ አንዳንዶች። ደግሞ በዚሁ ተቃራኒ ደግሞ እኔ ምንም ችግር የለብኝም ከወንድ ቤተሰብ ጋርም፣ እንዲሁም ደግሞ ከሴቷ ጋርም ብኖር ምንም አይመስለኝም የሚሉ ደግሞ ብዙዎች አሉና የእናንተ ሀሳብ እዚህ ጋር ምንድን ነው ስል ጠየኳቸው። እነርሱም ይህንን ነበር የመለሱልኝ። አይ አይ ደስ አይለኝ ስለዚህ ያው ሁለታችን ብቻ ስንሆን አጥሩ ቢሆን ራቅ ብለ ነው መኖር መኖራ ለባል እየሄድክ ወይ የመጡ እንደዚህ አይነት ነገሮች ነው እንጂ በጣም ሲቀራረብ ኢቭን ከባልም ቤተሰብ ከሚስትም ቤተሰብ በጣም እንዲቀራረቡም አልፈልግም ብዙ ጊዜ ምን ይባላል መሰለ ካማች መራቅ የሚባል ነገር አለና አይ ቢቻል ቢቻል ራቅ ብዬ ቢሆን ነው አማች ከተራራ ጀርባ ይባላል። እንደውም የሚገርም በመጨረሻ የዘር ሐረግ አቆጣጠር ይሄን ያክል ካወራን አይቀር ምናልባት እናንተ የምታስተላልፉት መልእክት ካለ ደግሞ እዋካቸው አስተላልፉ ስል እድሉን ሰጠቻቸዋለሁ። እስከ ሰባት ድረስ ቅማያታችን ምናምን ብናቅ በሚል በቃ ከአባት ጀምሮ ላይ የዘር ተዋረድን ማወቁ በጣም ጥቅም አለው ብዬሽ እገምታለሁ። አሁን ህጻናቶችን ብትጠይቃቸው ለዛ አያውቁም። እኔ ላይ ገምታው እኔ ላይ እንደደረስኩኝ ምናልባትም እስከ ቅድም አያት ነው፣ ከዛ ውጭ አይደለም። እና በጣም ጥሩ ነገር ነው ይሄን ማወቁ፣ ብዬሽ መልእክት አስተላልፋለሁ እና ሁሉም የዘር ሐረጉም ደቅ መልካም ነው። አማትና የምስት ልጅን ነው በምንም አይነት መልኩ መቀያየም የለባቸውም። የባል እናት እንደ እናት መቁጠር አለባት እሷም፣ እሱም ደግሞ የምስትን እናት እንደ እናት ማየት ነው ያለበት። ቤተሰብ ራሱ የሚመሰረተው ከሁለቱ የተውጣጣ ስለሆነ እንዲህ አይነት የነበረው ታሪክ ራሱ መሰረዝ አለበት። ሰዎች መስማማት አለባቸው። የተሳሳቱትም ከእንደዚህ አይነት አመለካከት እንዲመለሱ ይፈልጋለሁ። የዛሬው የሳቅ ተራ ፕሮግራማችን ስለ የዘር ሐረግ አቆጣጠር አንስተን የተጫዋወት ነው የአወራ ነው። ርዕሰ ጉዳያችን ይህንን ይመስል ነበር። እዚህ ጋ በቃ በእርግጠኝነት ግን በፕሮግራማችን ጥሩ ጊዜ እንዳሳለፋችሁ እንደተዝናናችሁ፣ እንዲሁም ደግሞ ቁም ነገርም ደግሞ እንደወሰዳችሁ ተስፋ አድርጋለሁ። ለማንኛውም በሚቀጥለው ሳምንት ነው የምንገናኘው። በሚቀጥለው ሳምንት ደግሞ በሌላ ርዕሰ ጉዳይ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ጊዜ ቀሪ አዲስ መዝናኛ ፕሮግራሞች ግን ወደ እናንተ መድረሳቸውን ይቀጥላሉ።